ሰላም ውዴ፣ ቻናላችን ቤተሰቦች፣ ሰላማችሁ ብዛ በእያላችሁበት እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በለጠ ነኝ። እንኳን ወደዚህ ዩቱብ ቻናል በሰላም መጣችሁ። ለዚህ ዩቱብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ አበረታቱን። እንደሚታወቀው በዚህ ዩቱብ ቻናል መሰረታዊ የተለያዩ ትምህርቶችን እየተመማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ፣ ኢንስታግራም ሊሆን ይችላል፣ ቴሌግራም፣ ኢሞ ላይ፣ ዋትሳፕ ላይ፣ ፌስቡክ ላይ ከጓደኞቻችሁ ጋር ቻት ስትደራረጉና ስትጠጣፉ ብዙ የኢትዮጵያ ሕዝብ የሚጠቀም ምንድን ነው? አማረኛ በእንግሊዝኛ ነው ማለት ነው። ስለዚህ እኛ ደግሞ እዚህ ጋር ለእናንተ ይጠቅማልና አሪፍ አስፈላጊ ነው የምንለውን አሪፍ አሪፍ ቪዲዮዎችን እየለቀቅ እንገኛለን። ከእናንተ የሚጠበቀው እስክሪቶና ወረቀት እያያዛችሁ ፕራክቲስ ማድረግ ነው ማለት ነው ከዛ በተረፈ ደግሞ ሁሌም እንደምላችሁ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን ያለምንም ኢንተርኔት መቆራረጥ በታማኝነት በዙም፣ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እያስተማር እንገኛለን። ስልክ ቁጥራችን እዚጋ ያለላችሁ ሀይበሉን ደውልን መመማር እንችላለን ማለት ነው። አሁን ቀጥታ ወደ ዛሬ ትምህርት ተግባ፣ ስኪሪቶና ወረቀት መያዛችሁ እንዳትረሱ። ኦኬ ልጀምር እዚህ ጋር እሱ ምን ይላል? እንደምታዩት የተለመዱ አረፍተ ነገሮችን መፃፍ ይላል። የተለመዱ አረፍተ ነገሮችን መፃፍ። ኦኬ፣ የመጀመሪያው ዛሬ ትንሽ አልተመቸኝም። ሳይመቻችሁ ቀርቶ ለሆነ ሰው ዛሬ ትንሽ አልተመቸኝም ብላችሁ ቴክስት መፃፍ ብትፈልጉ እንዴት እንደምንጥፈው ላሳያችሁ። ዛሬ ትንሽ አልተመቸኝም ስለዚህ አማርኛው ባንድ ላይ ምን ይላል? ዛሬ ትንሽ አልተመቸኝም። እዚህ ጋር ደግሞ አማርኛም ያስቸግራችሁ ልጆች፣ በዛውም አማርኛችሁን እያሻሻላችሁ ነው ማለት ነው። ዛሬ ትንሽ አልተመቸኝም። ዛ ዜድ እና ኤ ሬ አርኢ ዛሬ። ት ቲ እና አይ ን ኤን እንጠቀማለሁ። ሽ ኤስ ኤች ትንሽ። ዛሬ ትንሽ። አ ኤ እንጠቀማለሁ። አሁንም ል ኤል እንጠቀማለሁ። ተ ቲ ኢ መ ኤም ኢ ቸ ሲኤችኢ ኚ ጂኤን ም ኤም ብቻዋን አልተመቸኝም። ስለዚህ ዛሬ ትንሽ አልተመቸኝም። ዛሬ የሚለው እንደዚህ ጣፍኩኝ፣ ትንሽ የሚለው እንደዚህ ጣፍኩኝ፣ አልተመቸኝም የሚለው እንደዚህ ጣፍኩኝ። በአንድ ላይ የሚላል ዛሬ ትንሽ አልተመቸኝም ይላል። ዛሬ ትንሽ አልተመቸኝም ብላችሁ አማርኛ በእንግሊዝኛ መጻፍ ስትፈልጉ ይሄን መጠቀም ትችላላችሁ ማለት ነው። ኦኬ ቀጣይ ደግሞ ሁሉም ነገር ለበጎ ነው። ሁሉም ነገር ለበጎ ነው የምትለዋን አማርኛ በእንግሊዝኛ እንዴት እንደምንጽፋት ላሳያችሁ። ሁሉም ነገር ለበጎ ነው። ሁሉም ነገር ለበጎ ነው በአንድ ላይ አማርኛው ምላል፣ ሁሉም ነገር ለበጎ ነው። ሁሉም ነገር ለበጎ ነው። ሁ ሁለተኛ ስለሆነች ኤችዩ፣ ሉ አሁንም ሁለተኛ ናት ኤልዩ፣ ም የምንጠቀማለው ሁሉም ነ ኤንኤ፣ ገ ጂ ር አረብቿ ነው የበስታት ነው እዚጋ። ስለዚህ ሁሉም ነገር ለኤልኢ በቢ ጎ ጂኢ ይቅርታ ጂኦ ለበጎ ነው። በአንድ ላይ የሚል ማለት ነው። ሁሉም ነገር ለበጎ ነው። ሁሉም የሚለው እንደዚህ ጣፍኩኝ፣ ነገር የሚለው እንደዚህ ጣፍኩኝ፣ ለበጎ የሚለው እንደዚህ ጣፍኩኝ። ነው ሁሉም ነገር ለበጎ ነው ይላል ማለት ነው። ሁሉም ነገር ለበጎ ነው። ኦኬ ቀጣይ ደግሞ አሁን ስራ ላይ ነኝ። አሁን ስራ ላይ ነኝ። ስራ ላይ ሆናችሁ አሁን ስራ እንደሆናችሁ አሁን ስራ ላይ ነኝ ብላችሁ እንዴት እንደምትጽፉ ላሳያችሁ ማለት ነው። አሁን ስራ ላይ ነኝ በአንድ ላይ አማርኛ ምላል። አሁን ስራ ላይ ነኝ። አሁን ስራ ላይ ነኝ። አ ኤን እጠቀማለሁ ሁ ኤች ዩ ን ኤን እጠቀማለሁ። አሁን ስ ኤስን ራ አር ኤ ስራ ላ ኤልኤ ይ ዋይን እንጠቀማለው ላይ ነ ኤን ኢ ኝ ጂን ነኝ። በአንድ ላይ ምንላል ማለት ነው። አሁን ስራ ላይ ነኝ ይላል። አሁን ስራ ላይ ነኝ ይላል ማለት ነው። ኦኬ ቀጣይ ደግሞ ስልክሽ አይሰራም ነበር። ስልክሽ አይሰራም ነበር። የአንድታችን ስልኳን ሞክራችሁ የማይሰራ ከሆነ ከዛ በቴክስት ምን ብላችሁ መጣፍ ትችላላችሁ ማለት ነው። ስልክሽ አይሰራም ነበር። ይው በአማረኛ ሚላል ስልክሽ አይሰራም ነበር። ስልክሽ አይሰራም ነበር። ስ ኤስና ይንጠቀማለሁ። ል ኤል ብቻዋን ክ ኬን እጠቀማለሁ። ሽ ኤስኤች ስልክሽ አ ኤ ንጠቀማለሁ። አሁንም ይህ ዋይ ንጠቀማለሁ። ሰ ኤስ ኢ ራ አርኤ ም ኤም ብቻዋን አይሰራም ነ ኤንኢ በ ቢ ር አር ብቿን ነበር። ስለዚህ በአንድ ላይ ስልክሽ አይሰራም ነበር። ይኸው ስልክሽ የሚለው እንደዚህ ጣፍኩኝ፣ አይሰራም የሚለው እንደዚህ ጣፍኩኝ፣ ነበር የሚለው እንደዚህ ጣፍኩኝ። በአንድ ላይ የሚል ማለት ነው። ስልክሽ አይሰራም ነበር ይላል ማለት ነው። ኦኬ። ቀጣይ ደግሞ ቀጣይ ሳምንት እመጣለሁ ቀጣይ ሳምንት እንደምትመጡ ለማሳወቅ ቀጣይ ሳምንት እመጣለሁ ብለን በቴክስት መጣ ብንፈልግ አሁንም፣ ኦኬ ቀጣይ ሳምንት እመጣለሁ በአንድ ላይ አማርኛው ምንላል? ቀጣይ ሳምንት እመጣለሁ ይላል ማለት ነው። ቀ ኬና ኢ ጣ ቲና ኤ ይ ዋይን እንጠቀማለሁ። ቀጣይ ሳ ኤስ ኤ ም ኤም ብቻዋን ን ኤን ብቻዋን ት ቲ እንጠቀማለሁ። ሳምንት እ ኢ እንጠቀማለሁ። መ ኤም ኢ ጣ ቲኤ ለኤሊ ሁ ኤች ዩ። ስለዚህ በአንድ ላይ ቀጣይ ሳምንት እመጣለሁ ይላል ማለት ነው። ይሄው ቀጣይ የሚለው እንደዚህ ጣፍኩኝ፣ ሳምንት የሚለው እንደዚህ ጣፍኩኝ፣ እመጣለሁ የሚለው እንደዚህ ጣፍኩኝ። በአንድ ላይ ቀጣይ ሳምንት እመጣለሁ። ኦኬ። ቀጣይ ደግሞ የምትፈልገው ነገር አለ። የሆነ ሰው የሚፈልገው ነገር ካለ ለመጠየቅ የምትፈልገው ነገር አለ ብለን መጠየቅ እንችላለን ማለት ነው። የምትፈልገው ነገር አለ በአንድ ላይ የምትፈልገው ነገር አለ። የዋይ ም ኤም ብቻዋን ት ቲ እንጠቀማለው ፈ ኤፍ ል ኤል ብቻዋን ገ ጂ ው ደብሪው እንጠቀማለን የምትፈልገው ነ ኤን ገ ጂ ር አር እንጠቀማለው ነገር አለ ኤኤል ስለዚህ፣ በአንድ ላይ የምትፈልገው ነገር አለ። የምትፈልገው ነገር አለ የሚለው እንደዚህ መጣፍ እንችላለን ማለት ነው። የምትፈልገው ነገር አለ ቅርታ። ስለዚህ በዛሬ ትምህርታችን የተለመዱ አረፍተ ነገሮችን አማረኛ በእንግሊዝኛ ለመጣፍ ሞክረናል ማለት ነው። ይኸው መጀመሪያ ላይ ዛሬ ትንሽ አልተመቸኝም፣ ዛሬ ትንሽ አልተመቸኝም ይላል አማረኛውም በዛው እያሻሻላችሁ ነው። አማረኛ በእንግሊዝኛ ደግሞ ዛሬ ትንሽ አልተመቸኝም፣ ይው ዛሬ ትንሽ አልተመቸኝም የሚለው እንደዚህ ጣፍኩኝ። ሁለተኛ ላይ ደግሞ ሁሉም ነገር ለበጎ ነው። ሁሉም ነገር ለበጎ ነው የሚለውን እንደዚህ ጣፍኩኝ። ይሄው ሁሉም ነገር ለበጎ ነው። አሁን ስራ ላይ ነኝ። ስራ ላይ እንደሆናችሁ ሰውን ማሳወቅ ፈልጉ፣ አሁን ስራ ላይ ነኝ የሆነ ሰው ስራ እየሰራችሁ ስልክ ቢደውልባችሁ ከዛ እናንተ በቴክስት አሁን ስራ ላይ ነኝ ብላችሁ ጠቅ ማድረግ ብፈልጉ እንደዚህ መጣፍ ትችላላችሁ ማለት ነው። አሁን ስራ ላይ ነኝ። ኦኬ። ስልክሽ አይሰራም ነበር። የአንድታችን ደግሞ ስልኳን ደጋግማችሁ ሞክራችሁ ስልኳ ታልሰራ ስልክሽ አይሰራም ነበር ብለን በቴክስት መናገር እንችላለን ማለት ነው። ስልክሽ አይሰራም ነበር። ኦኬ። ቀጣይ ሳምንት እመጣለው። ቀጣይ ሳምንት እንደምትመጡ ማሳወቅ ብፈልጉ ደግሞ ምን ትላላችሁ ማለት ነው? ቀጣይ ሳምንት እመጣለሁ። ቀጣይ ሳምንት እመጣለሁ ብለን በቴክስት መናገር እንችላለን ማለት ነው። ኦኬ። የምትፈልገው ነገር አለ? የሆነ ሰው ደግሞ የሚፈልገው ነገር ካለ ለመጠየቅ የምትፈልገው ነገር አለ ብለን መጠየቅ እንችላለን ማለት ነው። ስለዚህ የዛሬ ትምህርታችን ይህን ይመስላል። ያልገባችሁ ነገር ካለ ሐሳብ አስተያየትም ካላችሁ ኮመንት ላይ ጻፉልኝ። አማርኛ በእንግሊዝኛ እውነት ነው የምላችሁ፣ በጣም ቀላል ነው። በተለይም ደግሞ አማርኛ ማንበብ መጣፍ ለሚችል ሰው የአንድ ወርና የሁለት ወር ትምህርት ነው። ፈጣን የሆነ ሰው በአንድ ወር ይጨርሳል፣ ደግሞ መሀከለኛ የሆነ ሰው ደግሞ በሁለት ወር ይጨርሳል ማለት ነው። ግን ምንድን ነው አማርኛ ማንበብ መጣፍ የሚችል ሰው ነው እንደዛ ማድረግ የሚችል ማለት ነው። ስለዚህ ቀላል እንደሆነና ግን በጣም አስፈላጊና ጠቃሚ በቃ እንደዛ ስለሆነ በማወቅ ደጋግማችሁ ፕራክቲስ አርጉ። ይለመዳል። የማይለመድ ነገር የለም። እንተጋገዛለን ማለት ነው። ከዛ መጀመሪያ ላይም እንደነገርኳችሁ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን ያለምንም ኢንተርኔት መቆራረጥ በታማኝነት በዙም፣ በኢሞ፣ በቴሌግራም፣ በዋትሳፕ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋ ያለላችሁ ደውሉን፣ ሀይበሉን መመማር እንችላለን።